ከካሳንችስ እስከ ሱዳን ከሱዳን እስከ ሊቢያ ከሊቢያ እስከ ስዊድን ከስዊድን እስከ ጀርመን አቀር ወዴ መርሃዊ ጂጂ ቤት የገባው ተቀይሮ አደለ። ጂጂ ቤት የገባው የቤት ክራይ ፈልጎ ምናምን መኖሪያ ፈለገ፣ መኖሪያ ፈለገ፣ ጂጂ ቤት ገባ።

ሀዩ የሚባለውን ልጅ በስድስት አንበሳ ገዝተው ነበር። ሴት ማለት ነው። ሀዩ የሚባለውን ይሄ ሞተር ሳይትል ላይ የተቀመጠውን ልጅ የመቅዲም ባል ቆንጆ ልጅ ነው፣ ጥሩ ልጅ ነው። መቅዲም ጥሩ ልጅ ናት፣ ሪስፔክት አረጋታል። ደስተኞች ናቸው፣ ደስታቸው ይቀጥል። ስድስት አንበሳ ሰጠችው እና እንደለመደችው በአእምሮዋ ወንድ ልጅ ለገንዘብ ካወጣች ከእሷ ጋር እንደሚሆን ያመነች ሴት እና ኦሮሞ እግር ኳስና የሚሉት የለም። እንደ ተሰብስበው በየስቴቱ ንት የሚሉት ሚኒሶታ ነበረ ዴቭ ፒሲኤል ሆቴልና ትኬት ከፈለላት እሷና ዮናስ ሙሉነ ቲኬታቸውን አይከፍ ዮናስ ሙሉነ ላለፉት አስራ አምስት ዓመታት የት እንደተንቀሳቀሰ ሊስት ይዣለው አለ ዮናስ ሙሉነ አሜሪካን ሀገር ያሉ ስቴቶች ሲንቀሳቀስ ቀይ ወጥ ለመብላት ብቻ ነው የሚንቀሳቀሰው። ኦንሊ ስቴት ቀይ ወጥ ለመብላት ያልሄደበት ዮታ ነው። ሰውን ለማስታመም ነው ሄደ። ሌላውን ግን እንጀራ በወጥ ለመብላት ነው በየስቴቱ ይዞር። ሁሌ ቫኬሽን ሲወጣ እንጀራ ወጥ ለመብላት ነው። ከአሜሪካ ውጭ ዱባይ፣ ቱርክ እና ኢትዮጵያ ሄዱል። የዱባይ የቱርኩ ምናምን ሎኒ ቤጋስ መከበሪያ እንደለመዱት እነዚህም በሰው ቢል መኖር ስለለመዱ፣ እችን ዴቭ ፒሴል እኔ ከፈለላት የትኬትና የሆቴል ምናምን ዴቭ ፒሴል ከፈለ። ዴቭ አሪፍ ሰው ነው፣ ደግ ነው። ዴቭ አሪፍ ሰው ነው፣ ጥሩ ሰው። ሚኒሶታ መጣች። አዩ ከሩቅ አያትና ከሩቅ አያት አዩ ማለት ነው። ከዚህ በኋላ ወደ ኋላ እያየ አሯሯቱ ሁዜን ቦልት አሮጠ። እንዴት እንደሸሸት ሁዜን ቦልት አሮጠ፣ አሮጠ፣ አሮጠም አዩ አላገኛትም። ከዚም በኋላ ዲሲ መጣች። ይሄ የኦሮሞ ምሁራን ፔፐር የሚያቀርቡበት ደግሞ የለም የዲሲ ጻፉልኝ፣ ምንድን ነበር የሚባሉ ኦሳ ነው ኦሮሞ ስኮላርስ አሶሲሽን እንደዚህ ትወኒ ዋለይ የክብር እንግዳ አድርጎ ገስት ስፒከር ማናት? እጅጋየው ጂጂክያ ተብሎ የዛን ጊዜ ግን ወፍራም ነበረች ጂጂ። እንደኔ ግን እድሜውም አለ እድሜውም አለ፣ ውፍረቱም ደግሞ ውፍረት ሰውነት ታቃላቸው እድሜ ይጨምራል። ፕላስ እድሜ ደግሞ እርጅናም ሲኖር የሆነች ሴትዮ ባቱ ከተማ ውስጥ ግሮሰሪ ያላት አክስት አለች። እስከ ፀጉሯ ቀለም እሱ የሚመስለው ግሮሰሪ እና ስጋ ቤት ያለው ሀብታም ታውቃላችሁ። በትንሽ ከተማ ውስጥ ታቃፋ እነዚያን ሴቶች አታውቁም? ግሮሰሪ አላት፣ ከጎኑ ስጋ ቤት። ከዛ ስጋ ጥብስ ይሸጣል፣ መጠጥም ይሸጣል። ጎሬ እንደዛ ቢዝነስ ቦል ምታረግ አክስት ያለች፣ እሷን ነበር የሚመስለው እና ሀዩ ባይሸሽ ነው የሚገርም እና እኔ እውነቱን ብቻ የስቅልን ሩመር ነው እንጂ ያላየ፣ እሱ ምስራቅ ትመጣና ትነግራቸዋለች። ከዚም ቶኒ ቶኒ ዋለይ ኦሳ የኦሮሞ ስኮላርስ አሶሲዬሽን ገስት ስፒከር አድርጎ ጂጂን ይጠራት። ገስት ስፒከር አድርጎ ጂጂን ሲጠራት ፌስቡክ ላይ ፓስተር ሳሮን ካለሽ አንድ ቁጥር ጻፊ። ፓስተር ሳሮን በነገራቸው ላይ ፓስተር ሳሮን እዚህ ቤት ስትገባ ጂጂ ትጫዋለች፣ ቤቷን ከፍታ

እንጂ ከባድ ነው። ቦታ ቆንጆ ናት። ፀይምናት ፀይምነቱ አታስጠላም። ቆንጆ ናት። የልጅ ልጅ አይታለች። ዶን የእግዚአብሔር መንፈስ ሀሳብ ነው የሚሰጠው። እኔ እኮ ሀሳብ አለኝ ይዛ፣ ከዛ በኋላ የኦሮሞ ስኮላር አሶሲሽን ገስት ስፒከር ሲያረጋት እኛ ስለምንድን ነው ስነ ጽሁፍ መትሄዱ ማለት ፔፐሯን የምታቀርበው ኦሮሞቹ ይሰበሰቡና እና ፕሮፌሰር ዶክተሮች እነ እስቄል እነ ሄኖክ ገቢሳ ምናምኖቹ ማለት ነው ይሰበሰቡና እና አንድ የጥናት ጽሁፋቸውን ነው የሚያቀርቡት። እቺ የሰላሳ ሁለት ቀበሌ ታሪኳን ነው የምታቀርበው። ገብቷቸዋል ዲሞግራፊ ኦፍ ሄር ክላይንትስ ነው የምታቀርበው። ሄር ባዲ ካውንት ነው የምታቀርበው። ምንድን ነው የምታቀርቦች? ብለን ጥያቄ አቀረበ። የስድብ እንትን ዋናው ምንድን ነው ገብቶሻል? ገስት ስፒከር ናት አቺ ሴት። ከዚያም በኋላ እኔ ደግሞ ሰፈር የለብህም ከዛ እንትና አለች። አሁን እቺ ሴት ንጹሃን ሲሞቱ ሻምፓኝ መክፈት ግደል፣ ፍለጥ ምትል ይውላችሁ የጂጂ እና የዮናስ ሙሉ ነው ዲፈረንሱ ከሌሎቹ ግደለው ፍለጠው ከሚሉ ሰዎች ዲፈረንሱ ሚለየው እነዚህ ሰዎች ፖለቲካውን አምነውበት ሳይሆን ገንዘብ ለመስራት ነው። ግደል ፍለጥ ቁረጥ ሲሉ የነበሩት ይህን አስምሮልኝ ቴምር እና ጂጂክያ እኩል ቢሳደቡም ጂጂክያ ሺወዝ ሜኪንግ መኒ ብር እየሰራ ብር ለመስራት ነው። ዩቱብ ላይ መታ ምትሳደብ ትናንትና ምን አለች? ሳይከፈለኝ ለእውነት አልቆምም። ምን ተከፍሎኝ ነው ለእውነት የምቆመው? ምን አገባኝ። ኢቨን ሜላትን ጋላትል የነበረችው አጂጂ ዛሬ ዞራ ባርችን እየሰደበች ነው። ባርችን እየሰደበች ነው መቻዘች ምኖች ሰው ሁሉ በብዙ ነገር እንትን ይላል ምናምን ምናምን ትላለች። እና ዛሬ ስለ እኔ እንትን አለች ስታል እንስላ መስማት ጥሩ ነው። ባሌ አይደለም ሁሌ ነው የምነግራቸው። ልጆች አባት ልጆች አባት የልጆች አባት ሰው ልጅን ቀምቶ ኢትዮጵያ መሄድ ይችላል። ቢቀማኝም እንኳን ቀም ምን ሊያደርግ መልስ የለውም። ግን ባላ አይደለም። ይሄን አስረግጬ ነው የምናገረው፣ ባላይ አይደለም። ንድ አባውት ማይ ስቶሪ አይንክ ዋን ዴይ መጽሐፍ ጽፋለ መጽሐፍ ጽፋለ። የዘሪቱን መጽሐፍ ማየት ጀምር ያለው ነው። አይንክ ሃ ስቶሪ ቱ ቴል ስለዚህ መጽሐፍ እጽፋለሁ። የልጆቼ አባት ባሌ አይደለም። አሁንማ ያውቃል፣ ግን ደጋግማ ላለፉት ሁለት ዓመት ተኩል ባሏ ባሏ ብላ የምታወራው እንደምታውቅ የምታወራው እች ሴት ናት። አሜሪካ አገር ውስጥ መቀመጥ ያቃተው በተለይ ወይዘሮ እንቁርቴ ዝፍዝፍ ባኔ ለምንጠፋት ራስሽ የሴት ልጅ ጥናት፣ እናንተ የምታበረታቱት በዚህ መልኩ ሴት እኔ ዛሬ ቀኑ ሙሉ ሳስብ የነበረው ኢንተርኔት ላይ ሁሌ ባሏ ጥሏት ኢትዮጵያ ሄደ፣ ባሏ ጥሏት ኢትዮጵያ ሄደ። አንድ ባላይ አይደለም የልጆቼ አባት ጥሎ ኢትዮጵያ ሄደው። እኔን አይደለም ልጆቼ ነት ሄደው። ኦኬ፣ የሶስት አመት ተኩል የአንድ አመት ከሶስት ወር እና እርጥብ ልጅ፣ የአንድ ወር ልጅ ጥሎ ሄደ። ታዲያ ልጆችን የምናጠፍ ሁሌ እዚህ ኢንተርኔት ላይ ዮናስ ይለዋል ጂጂ ትለዋለች። ለሁለት ዓመት ተኩል በላይ ጥሏት ሄደ ጥሏት ሄደ። እኔን አይደለም ጥሎ ሄደ። ባሌ አይደለም። ባሌ ቢሆን ነግራችሁ ነበር ያለምገ እኔን አይደለም ጥሎ ሄደ። ልጆች አባት ነው ጥሎ ሄደው ልጆቹ ነው። ለሱ ደግሞ እኔ ተጠያቂ ልሆን አይችልም። ልጆቼ ምን እንዳጠፉ እሱ ያብራራ? ልጆቼ ምን እንዳጠፉ እሱ ያብራሩ። ግን ሁሌ እንዲህ ታወራለች፣ እደነቃለሁ። ከዛም ትመጣና በየፖድካስቱ በየሩሙ ትሄድና ለልጄ እዘኑላት፣ ተበድላለች። ሳምሪ ምን ተበደለች ስትባል ደበደበች። ተደባደቡ ደበደበችው ትላለች። ደሴም ታይም ደግሞ እኔ ቪክቲም ነኝ፣ አይደለውም። እኔ ዲስ ፕላትፎርም አይመጥነኝ፣ የእኔን ስቶሪ በመጻፍ ላይ አውለዋለሁ። ግን ለዘላለም ቢቀመጥ ማለት ነው ኢንተርኔት ላይ ይጠፋል። ግን ለልጄ እዘኑልኝ እያለች ለፋሲካ ትዘኑላት፣ አላዘነችም ትላቸዋለች። ለፋሲካ አላዘንሽም መተሽ ትዘምር ያለሽ ፋሲካ እኮ መታ ቪዲዮ እንደዚህ ምትሰራልሽ፣ ሜቢ ቀን ላይ የልጇ መቃብር ላይ አልቀሳመታ፣ እንባዋን ኢንተርኔት ላይ ላንቺ ማሳየታ ሀዘን ቲያትር ነው ወይ ነው ጠየቂ። ፋሲካን አትዘኑላት ዛሬ እያለች ነው በዚህ ላይቭ ላይ ማለት ነው። ለምን ቲክቶክ ላይ መታ ትዘምራል። ከዛም በኋላ መታ ደግሞ በየፖድካስቱ ለሳምሪ ዘኑላት፣ ለሳምሪ ዘኑላት። ባይዘወይ የሳምሪን እንባ ካያችሁ በኋላ ሁላችሁ ሳምሪ ሳምሪ ማለት ጀምራችኋል። ባይዘወይ እቺ ሴት ከልጇ ባል ጋር የተኛች ናት፣ እራሷ አለች። የልጇን ብልት ማየት ምትፈልግ፣ የልጇን ባል ብልት ማየት ምትፈልግ ብችል መመዘን ምትፈልግ ናት። ለምን ስለ እሱ አይወር ስለ እሱ ይወራ። አሁን እናንተ ኮንፈርተብል የምትሆኑበት ፖድካስቶች፣ ቲክቶክ ሩም ውስጥ ፋኒም ጂጂም ትሄዳላችሁ። እኔ ቤት ነው እና እኔ አይከፈለኝም። ጥያቄ በውስጥ አልቀበልህም። እውነት ካላችሁ መጠይቅሽን፣ ጥያቄ መተሽ ተቀበል፣ መጠይቅሽን ጥያቄ መታችሁ ተቀምጡ ብሎካችሁን አንሱ ካም እኔ ጥያቄ ሳምሪ ባሌ ብለሽ ለቀሻለሽ ፋኒ ያለ ፈቃዱ መራቢያ አካሉን እናትሽ አይታ ኢንተርኔት ላይ መታ አውርታ ከዛም በኋላ ወደ ስምንት ነው ስድስት አመት አብረሽ ኖረሻል እንደሱ አይነት ጥያቄ ነው የምጠይቅሽ ለምሳሌ ባለፈው ደፈረኝ እናትሽን ሲልሽ ከሷታል ከሳል ከስ አስገብታል በሀሰት ደፋሪ ተብለሃል አላስደረግት ደፍራታል ማለት ነው እንደዚ አይነት ጥያቄ ያልከስሳት ስለደፈርካት ነው ኮርት የለውም እናንተ ጀጅመንት የምትፈልጉት ህይወታችሁን ሶሻል ሚዲያ ላ አሁን እኔ ስለእኔ ስለ ልጆች የአባት ሶሻል ሚዲያ ላይ አላመጣልሽ። ቢኮዝ ጀጅመንት ከእናንተ አልፈልግም። ወይ እግዚአብሔር ይፈርዳል ወይ ሌጋሊ እንጨርሳለን ካስፈለገ ማለት ነው ሌጋሊ እንሄዳለን። ወይ እግዚአብሔር ይፈርዳል። እነዚህ ሰዎች ግን ፍርድ ቤትን ይሸሻሉ። ፍርድ ቤት ሀራም ነው ለእነዚህ ሰዎች። ከዛም በኋላ እናንተ ገመጡና ይነዷቸዋል። ቲምፋኒ ነኝ ቲም ሳምብሪ ነኝ እንድት ይፈልጋሉ ድሮ ቲም ጂጂክያን ቲም ዮናስ ሙሉ ነን ጭንቅላታችሁ ላይ ነው የሚጫወጡት ለማንኛውም ዛሬ ቤብ ነው ከፍሎ የልጆቹን እናት የአሁኗ ባለቤቱን እያሰደበ ያለ ለማን አግዞ ለእጮኛው አግዞ ገብቷችኋል ቤብ የአሁኗ ባለቤቱን እና የልጆቹን እናት ለእጮኛው አግዞ እንጂ ጂጂክያን ዮናስን

ያጸለይኩ እኔም መጸለይ ጀመርኩ። በነገራችን ላይ በመንፈሶ የመጸለይ ጀመርኩ። ስጸልይ አንድ ወንድሜ የዳይመንድ ስቶር ገብቶ ዳይመንድ ሲገዛል እጮኛ ይባልም በእንስ ሄድ ያ ግን ቅምጥ ቅምጡን ቀለበት ሲያስርላት እንደዚህ ነገር ነው።

ሊያሾ ባይዘው ወይ ይሄኛውን ብራውን ዊግሽን ስታረጊ ይሄ የሚሰርተውን እንደዚህ የሚሰሩን ያምራል፣ ከለሩ ያምራል። እንዲ እንዲህ ስትም በጣም ያምራል። ስትረገረጊ ፀጉሩ ፍሎ ያምራል። ታውቂያለሽ፣ ጣቶችሽ ያምራሉ። ከዛም በተጨማሪ ማስተባበያ ሰጠሽ። ስለኔ ሲጠለጠል ኮመንት ላይ ስጽፊም ብቻ ሳይሆን ደጅ ጠናሽ ጠናሽና ዘዊ ሊያይሽ ሳይፈልግ ጥለሽ እንደሄድ በርስር ቁጭ ብለሽ ሰሃን እንደዚህ ይዘሽ ስትለምኝ ነበር። የዛን ቀን እነ ዞዬ ሚላላ ማይነዚ አራዶቹ ማለት ነው። እና ደግሞ ቦስ እነሱ ቁጭ ብለው እኔም ሲያብጠለጥሉ አንቺ በርስር ሰሃን ፕሊዝ ምናምን ብለሽ ማለት ነው ብለሽ ከዛ እንቁርቲ መርዝናት ብለሽ ጻፍሽ። ብታይ ብታይ አቴንሽን አይሰጡሽም እንደሰውም አልቆጠሩሽም። እግዚአብሔር ስጥልኝ ማላሉሽም፣ ጭራሽን ቆልፈሽ ታሪሱ ጠቀም

ውርጋጥም ደሀ ወንድ መያዝ ጥሩ አይደለም። ደሀም ሆኖ ጸባይ የሌለው ጥሩ አይደለም። ጸባይ ያለው ሰርቶ የሚኖር ደስ የሚል ጸባይ ያለው ሰርቶ አዳሪ ምስኪን ልክላት ይውላችሁ። ይህ ደግሞ የሆነ ቪዲዮ ላጫወትላችሁ ሰርሽ ያፍኑኛ ስሜላ ዋድምቀት ሜላት የኔ ታዋቂዋ ሜስ የኔ እናት ዳልሽ ስታሰራለ ኖ ቻይና ቻይና ሄዳ ለሜላት ሆኔለም ረጅም ፎቅ ላይ ያለ ሆቴል ላይ ላግዥሪ ሆቴል ላይ ቃሉ በዋናው ጣል ባደርገው ደስ ይለኛል። ግን ፍትወት መደረግ የህይወት ግቧም ትልቅ ነገር ነው። በህይወቷ የህይወት አቺቭመንቷ እሱን

እኔ እንዲሰደብ ነው የሚፈልጉት። ደህና ሰው ይቅጠረው። ደህና ሰው ሜላት የመሰለች ቆንጆ ፕሮቴክት እንዲያደርጉልን እንደው ሆዴ ሆዴን ትከፍላለህ። ሆዴ አሁን እኔ የሚላት ፕሮቴክተሮች ሆዴ ሆዴ ዮናስ፣ ሙና፣ ሽትኪያ፣ እናፍሬ ሌሎች ስማቸው ራሱ ወርዝ የሚያደርግ እዚህ ፕላትፎርም ላይ እንዳይጥፉ ትንሽ እዮዳብ ይሻላል። እዮዳብም ያው እኔ ግን ጥርስ የሌላቸው ናቸው እነዚህ ጅቦም እንትንሆነ ዋው! ጅቦ ዋ ካድሎ ጅቦ እኮ ካናዳ ልገባ ነው ብሎ እኮ እንትን ብሏል፣ ታውቃላችሁ? ተለምኑ እኮ ተሰብስቦ ተሰቶታል። የትን ያለው ካናዳ ያለው? ለካናዳ ፕሮሰስ ብሎ እኮ ገንዘብ በልቷል ጅቦ፣ ታውቃላችሁ። እሱን እርዳታ ተስተውሱ ነው? ጅቦ የካናዳ ፕሮሰስ ትንብሏል ብሎ ተሰብስቦለት፣ ሁለት አመት አለፈ። ካናዳ ገብቷል? የት ነው ያለው ጅቦ? ሳውዲ ነው ያለው። ታዲያ ብሩን ምን አደረገው ታዲያ? ልቅሱስ የሆነ ሰው ግን ክፍል አባይ ደህና ሰው ደህና ሰው፣ ሚስትህን ፕሮቴክት ያርጎልክ ሶሻል ሚዲያ ከኔ መሰ እኔ እንደኔ የምትሉደሙ ምንጮት እና ቀረመኝ ንስቲ ሌላ ስብ እዚህ አካውንቴ ውስጥ ልኬቸው ነበር። ዛሬ ምንም አጀንዳ የለኝም። ቪዲዮ እያየን ስለ ጆን ዳንኤል እናወራለን። ስለ ጆን ዳንኤል እናወራለን። ፊት ራሷ አተናጓቸው የሆነ የክርስቲያኖች መድረክ አለ፣ የወንድሞች ወይ ፓስተሮች መድረክ አለ። አሜሪካ ውስጥ የሚኖሩ ትልልቅ ፓስተሮች አሉ። ኖ የጌታ ስብ ሊነሳ ነው እና እንደዚ አዳራሽ ተገኙ ብላ ጌታ ከማመስገኗ በፊት ቤት ውስጥ ያለውን ነገር እና ሶሻል ሚዲያ ያለውን ነገር ኖ ብላ መናገር ትችላለች፣ ብትፈልገው ማለት ነው። ብትፈልገው በቤተክርስቲያን ኮ ስለተያዘ አደለ? በቤተክርስቲያን ሽማግሌዎች ተይዘው ጋሽ ቤት የሚያማክረው ከሽማገሌዎች ጋር ሚቲንግ ሲኖሩ ዲቦራና ቢታየው ነበር ስለ ትዳር። እናንተ ደግሞ ሴትዮዋ ግልጽ እየሆናችሁ አይደለም። አደለም ያላችሁት እናች እናንተ የሴትዮዋን ልጅ ለማዳን አይደለም። እናንተ ቶፒክ ነው ያዛችሁ መጀመሪያ ሰው እያሁን ቀረባችሁት ያ እያንዳንዴሽ አንቺ አሜሪካን ያለሽ ሶስት ሴቶች ሁላችሁም ቤታችሁ አስገብታችሁ አናገራችሁ። ሳል ለምሳችሁ አልጠበሳችሁትም። ሰውዬው እያማረጠ ነበር እያማረጠ እያማረጠ በገንዘቡ እየገዛችሁ ነበር እያያችሁ ነበር። ቆሮንዳሮጌ ስትኝበት ስትኝበት ስትኝበት እች ዋጋ መጣ ከአላቅምን እውነት ነው። እኔ በህይወቴ አንድ ቀን ያናገርኩትን ሰውዬ ጸዲ ሚዴት አርጋ አንድ ቀን አወራ ደስት